የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች በሰሜኑ ጦርነት ወቅት ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ ነን ሲሉ በሰጡት ማብራሪያ አረጋግጧል። የዞኑ ዋና አስተዳዳሪ አሸተ ደምለው እንዳሉትም ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸው ነው። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውን አብራርተዋል። የሰሜኑ ጦርነት በተከሰተ ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸውን ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው ኖረዋል። የአማራና የትግራይ ህዝብ አብረው የኖሩ ህዝቦች ናቸው። እንግዲህ ብዙዎቹ ቀርተው አንዳንዱ ተደናግጠው የሄዱ በጦርነት ምክንያት ደግሞ ተመልሰው በመተው ሰላማዊ ኑሯቸው እየኖሩ ነው ያሉ ምክትል ዋና አስተዳዳሪ ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር የሚቻል አይመስለኝም ሲሉም ሀሳባቸውን ሰጥተዋል በብዙ ቦታዎች ተፈናቃይ ይኖራል የተፈናቀለ ሰው ህዝቦች ወደነበሩበት አይመለሱም ማለት አይቻልም መመለስ አለባቸው ሰላም ልንፈጥር ከሆነ ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር የሚቻል አይመስለኝም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እኮ ባለሁበት ከስድስት ሰዓት በላይ ብዙ አዋይተናል። ከባሳ ውርድን በጭራሽ መሄድ አይገባችሁም፣ መኖር አለባችሁ፣ ወደ መንደራችሁ ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በች የሚቆጠር ሰው ይኖራል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግ ማብራርተዋል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። እኛ እንኳ አንዳንድ ጊዜ ስንሰበስባቸዋለን። እኛ ሰላም ነው የምንፈጥረው፣ እንፈልገው። ስለዚህ ትላንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ። አሁንም ወልቃይት ውስጥ መንግስት ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ በተከታታይ የተለያዩ ተግባራትን ሲያከናውንና ጥረቶችን ሲያደርግ መቆየቱ ይታወቃል።